ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ባላችሁበት ቦታ እንዴት ናችሁ ውድ ቤተሰብ፣ እህት ወንድሞቼ፣ በስደት ዓለም ያላችሁ ሁላችሁም። እኔም ሰላም እግዚአብሔር ይመስገን እላችኋለው። እና ምን ልላችሁ ፈልጌ የመሰላችሁ ያው አንድ ሰው ከሀገሩ ሲወጣ ለመስራት ለመለወጥ እና ራሱንም ችሎ ቤተሰቦቹንም ልጅ ያላቸው ደግሞ ልጆቻቸውን ለመርዳትና ለማሻሻል ለመለወጥ ነው። ራስም ለመለወጥ። ለምን ብዙ ጊዜ አሁን የሚማሩት ትምህርታቸውን ጥቶ ተምሮ ደግሞ ትምህርት ጨርሶ ወደ ዩኒቨርሲቲ ሲገቡ ያንን ዩኒቨርሲቲ ወይም ተምሮ ወጥቶ ወይም ደግሞ ዩኒቨርሲቲ ሳይገቡ ወደ ስደት ዓለም ይመጣሉ። ለምን የሚያዩት እዚህ ጋር የሚያገኙትን በወር የሚያገኙትን ብር እንጂ ያኛው እዛ ጋር ያለው እውቀቱ አይደለም። ለምን ብር፣ በአሁኑ ሰዓት እንግዲህ የተማረም ያልተማረም አንድ ላይ ነው። ማለቴ ደሞዛቸው አንድ ነው። እና በትንሽ ጊዜ ውስጥ ይለወጣል ሰው ሙሉ በደንብ ከያዘ ብር ያለውን ብር ማኔጅ አድርጎ ዝም ብሎ ባያባክን እና ቢዝ በትንሽ ጊዜ ውስጥ ይለወጣሉ፣ ቤተሰብንም ይለውጣሉ። ለምን ብዙ ጊዜ ለመብላት ለእሑድ ብቻ ሳይሆን ጥሩ ነገር ቦታም ይሁን ቤትም ይሁን እንደገና ደግሞ በገጠር አለም ያለውት ያው ሁላችንም ከገጠር ነው የወጣ ነው። አሁን ገጠር ነው ያለ ነው እና እዛ አካባቢዎች ነው እንኳን ገዝቶ በሬ፣ ላም ምናምን እየገዙ ያንን ራሳቸውን ቤተሰብን ያሻሽላሉ። ነገር ግን ቤተሰብ ደግሞ ያው ሁሌ የምትሰጡት የምታግዟቸው ከሆነ ያንን ነገር እናንተ ጥላችሁ ወደ ሀገራችሁ እንደምትመለሱ እንደምትደክሙ ያን ብር እንደሚቋረጥ አያውቁትም። አይዙት። አንዳንዶቹ ሊይዙ ይችላሉ፣ ሁሉም አይደለም፣ ሁሉም ነው ማለት አይደለም። እዚህ ጋር የምትረዱ እና አንዳንዶቹ፣ ያ በቃ ጥላ የምትመጣ ያኔ ያ ቋሚ ስራ ሁሌ የምትሰራ እና ሁሌ ብር የሚላክልን ይመስላቸዋል እንጂ አንድ ቀን ጥላት መጣለች። ስለዚህ ዛሬ የተሰጠንን ብር በስርዓቱ ይዘን ሁሉ ነገር አድርገን ገዝተን ለራሳችንም የሆነ በቃ የተወሰነ ለራሳችን ወስደን የተወሰነ ደግሞ ለልጃችን እናስቀምጥ አይሉም። ለምን እሱ ጋር ለክፋት ሳይሆን ምናልባት የተማሩት ያወቁት እውቀት ያላቸው ለራሳችን እንጂ ለሌላ ሰው ምን አባቱ የሚል ሊኖሩ ይችላሉ፣ ግን ሁሉም አይደሉ እና አባቶቻችን እናቶቻችን አሁን በገጠር ያሉት ደግሞ አለማወቅ ነው። ሳያውቁት ነው፣ አውቆ ሳይሆን ሳያውቁ፣ ያንን ነገር እንደሚቋረጥ አያውቁት ነው። ለምን ልክ እኛ እዚህ ሆነን ወደ ሀገር ቤት ስንገባ የሆነ በቃ ተቀይረን ምናልባት ለምን ፀሐይ ስለማናየው በቃ ፀሐይ አናይም ብርድ አናይም እና ሙቀትም ስለሆነ ቤት ውስጥ ነው ስራችን በብዛት እና ያው ውፊታችን መልካችን የሆነ ሰውነታችን ተቀይሮ ንጹ ልብስ ለብሰን እንደገና በቃ አምሮብን ምናምን ስንሄድ መቼም ተመልሶ መጥቶ እዚያ አይኖሩም አላቸው እና ሄደ። ልክ ስንሄድ ራሱ ለመጠየቅ ስንሄድ ራሱ እንዴ ለምንመጣችሁ ለምንመጣሽ? እዚህ ሀገር ነው ብለሽ ነው የመጣሹ? እንደዚህ አምሮብሽ እንደዚህ ዘና ብለሽ በቃ እንደዚህ አይነት መልክ የሆነ ነገር ተቀይረሽ እንዴት ትመለሻለሽ? እዚህ ኮማ መለሰ የለብሽም ይላሉ። አይ ለመጠየቅም ለመኖርም ነው የመጣው ብታያቸው ደግሞ እንዴ እኛ ራሱ እንዴት እንደምንሄድ ሳናቅና እድሉን ስላላገኘን ነው እንጂ እዚህማ፣ እንዴት ይላሉ። እና ያንን ነገር የምሉት ስላላዩት ነው። ለምን እዚህ ሀገር ብር ብቻ ሳይሆን እኛ ሰው ይናፍቀናል፣ ሀገራችን ይናፍቀናል። ድካም አለ፣ ሁሌ እረፍት የለም። በየቀኑ በቃ ጽዳት ነው፣ ምግብ መስራት ነው። በቃ ሁሌ የእለት እለት ሙሉ ሁሌ ስራችን ይሄ ነው። ለምን አንድ ሰው ለምሳሌ በሀገራችን ላይ ስንኖር ሁሌ ልብስ አናጥርም። ሁሌ ምግብ ያው ምግብ የማይቀር ነው። አይሆን እንጂ እንዴ ተጨናቀን አይደለም ለምሳሌ ዛሬ በዛር ገን ብንሰራ ነገ ያንኑ ይበላል እንጀራ በተካክሬ በአራት ቀን በሶስት ቀን ነው ይበላል እና ዛ ወጥ ምናምን ነው ምሰሪ ና እንደዚህ ተጫናንቀሽ የምትሰሪ ነገሮች የሉም። ልብስም ከሆነ ደግሞ በሆነ በአራት ቀን የሚሆን በሶስት ቀን የሚሆን በሳምንት የሚሆን እንደዛ ነው የሚታጠበው ተጫናንቃችሁ አይደለም። በሳምንት ውስጥ ብዙ በሳምንት ውስጥ በዓላት የወር በዓላቱ ከሌለ እሁድና ቅዳሜ በዓል ነው። ቅዳሜ እንኳን ስራ ቢኖር እና ለምሳሌ እኔ የምኖርበት አካባቢ ቅዳሜ ገበያ ነው ገበያ ያለ ገበያ ይሄዳል። እሑድ ደግሞ ቤተ ቤተክርስቲያን ዘመድ ጥየቃ፣ ወይም ደግሞ በቤት ውስጥ ተሰብስቦ ስራ በቃ የለም ስራ የለም። የእርሻ ስራ ስለሌለ ሰው ተሰብስቦ አንድ ላይ ቁጭ ብሎ ይውላል። እንደገና ደግሞ የሆነ ሰው ጋር ፕሮግራም ይኖራል፣ ሰርግ ይኖራል። እንደ ክርስትናዩ ነገሮች ይኖራ እዛ ይሄዳል። ሰው በቃ ይቀየርና ንትን አይምሯችን ፍሪ ሆኖ ድካም አይደለም፣ በቃ ድካም የሚባል ምንም አይሰማችሁ። ስለዚህ ያን ነገር እዛ ጋር እኛ ያንን አፍቀናል። ለምን ያንንም አይተን እዚህም ስራ ስላየ ነው አማራጩ እዚህ ገብሮ ማግኘት ሆኖ እንጂ እኛ ደግሞ የዚህ በቃ ድካም ስለሚሆንብን በሀገራችን ያ ነገሮች ማህበራዊ ህይወት ማህበራዊ ኑሮ ከሰው ጋር የምንሄድ የምንዋለው የምንዋወል አብረን የምንገናኘው ይናፍቀናል። ለምን እዚህ ጋር አሁን ብር ምናልባት ቤተሰብ ተደስቶበት ለቤተሰብ ነገር ይሆናል። ለእኛም ደግሞ ጠንካር ብሎ ያንን ና የራሳችን ብር የሚይዝልን የሚያደርግልን ሰው ካለ ነገ ገብተን እንኳንም ሰራ እንኳንም ደከምኩ ብለን የምንደሰትበት ይሆናል። እና አንዳንዱ አንዳንዱ ደግሞ ያን ነገር ራሱ ሳይደረግላቸው ለራሳቸው ብቻ ኑሮ፣ ለራሳቸው ህይወት፣ ለራሳቸው ቅያሬ ብቻ እያደረጉ እናንተ መና አስቀርቷችሁ ስትገቡ ምንም የላችሁም። ስለዚህ ደግሞ እዛ ጋ ስትገቡ አእምሯችሁ ፍሬ አይሆንም። ስለዚህ አሁንም ልስራ ትላላችሁ። እንደዛ ከሚሆን በጣም ረጅም ዓመት ከአራት ዓመት በላይ ለምሳሌ ሁለት ዓመት ሰርቶ ከተቻለ ገብቶ ያን ያለውን የሁለት ዓመቱን ለቤተሰብ ቢያደርጉ ከዛ በኋላ ደግሞ የሚመለሱትም ለራስ እንደገና የሁለት ዓመት ሙሉ ለሙሉ ለቤተሰብ ሳይሆን፣ እየቀናነሱ እያደረጉ ለራስም እዛ ጋር ለምሳሌ ለመጀመሪያ ጊዜ በምንወጣበት ሰዓት አናቂም ከአንድ በጣም ቤተሰብም ያው ነገር አይይዝም። ያቺ የሁለት አመት ብር ለእኛም መማራ ስራ የምንለምድበት እነሱ ደግሞ ያን ብር የሚጠቀሙበት ነው። እና በቃ አንዴ ወታችሁ ስድስት አመት ሰባት፣ ስምንት አመት የምትቆዩት ነገ ሌላ ጊዜ ወደ ሀገራችሁ ስትገቡ ምንም ነገር አይኖርም። ለምን ቤተሰብ በቃ አትመጣም እያለ እየለት ለት አሁን እኛ ዝም ብለን እየሰራን እየመሸ ይነጋል፣ አይደለም አናቅም። ስለዚህ እነሱም ደግሞ ያንን ብር እንዳያጠፉ አይታወቃቸው እናስቀምጣዊ ነው ሳቁት ነው ብሩ ከእጃችሁ ለ የሚባክ ነው። ስለዛ ከሁለት እና ከአራት አመት በላይ ባሰሩ ና ገብታችሁ ያለውን ነገር አስተካክላችሁ ተመልሳችሁ ሰርታችሁ የራሳችሁን ነገር ይዛችሁ በትኑ ይሻላል ብዬ አስባለሁ። ያ የራሴን ራሴን የማደርገው ነገር ስለሆነ ለእህቶችም እንደዚህ ብታደርጉ ብዬ እመመክራችሁ እና በጣም ብዙ ልጆች አሉ። አስር አመት፣ ስምንት አመት፣ ስድስት አመት ወደ ሀገር ያልገቡ እስካሁን ራሱ እና አሁን እኛ እኔ ለምሳሌ ብዙ ጊዜ ስላልቆየው ሊገባ ነው። ለምንድን ነው አትገቡ? ምናምን ስታያቸው በቃ ወይኔ መቀየም፣ ምን ልንሰራ እንገባለን? እዚሁ ብንሰራ ይሻለናል። እንደገና ደግሞ አንዳንዶቹ እያመማቸው፣ ኩላሊታቸው፣ ጨጓራቸው ምን እንደሚያማቸው አያውቁም። ሲጀመር ኩላሊት፣ ጨጓራ ምናምን ምልክቱን እዚህ ቦታ ነው ስለሚባል በራሳቸው እንጂ ምን እንደሚያማቸው አያውቅም። ግን ያን ነገር እየሆኑ ይሰራል። ለምን ሀገራችሁ ገብታችሁ አትታከሙም? ጸበል አትሄዱም ምናምን ስንላቸው ደግሞ አይ ህክምናው እዚህ ይሻለናል፣ እዛ አይሻልም። በቃ ለምን ብዙ ጊዜ እዚህ ስለቆዩ እና ያኔ ሲወጡ እንደነበረ መስሏቸው ነው። እንሱ በየወሩ ራሱ የሚቀያየር ነገሮች አሉ። የዛሬ ዓመት የምታዩት ዘንድሮ የምታዩት በጣም የተለያየ በጣም ለውጥ ነው። ያለና ስለማቁ እዚሁ ለምሳሌ ወይም ደግሞ ከገጠር ስለመጡ የከተማውን እንደገና ሲመጡ ደግሞ ልዩነትም ስላላቸው ጤነኛ መሆኑ ስለመጡ ያን ነገሮች መብቴ አለ። አይመስላችሁም? ስለዚህ እዚሁ ይሻለናል፣ ህክምናው እዚህ ይሻለናል። ህክምና ብቻ እኮ አይደለም እረፍት ያስፈልጋል። ለሰው ልጅ እረፍት፣ የሃይምሮ እረፍት፣ የሰውነት እረፍት የስጋ እረፍት ያስፈልጋል። ሁሌ መስራት መስራት በቃ ስጋችን ይደክማል፣ አይምሯችን ይጨናነቃል። ስለዚህ ያ ነገር እዛ ሕክምና የለም ማለት ሳይሆን እረፍት አድርጎ ወደ ጸበል ወደ እምነት ቦታዎች ቢሄዱ ከህመማቸውም ይገግማሉ። ስለዚህ ይሄ ነገር የምታስቡት እዚሁ ይሻለና እላችሁ እራሳችሁን የምትጎዱት አይደለም፣ አይደለም ልላችሁ ፈልጌ ነው። እና በተቻላችሁ መጠን የምንሰሩትን ነገሮችንም ማኔጅ እያረጋችሁ ገንዘባችሁንም ራሳችሁንም ጣብቁ እላችኋለሁ። ቤተሰቦች፣ እህት ወንድሞቼ እላችኋለሁ። እኔ አሁን ወደ ሀገሬ ልገባ ነው ከሶስት ወር በኋላ መጣሁም ሶስት አመቴ ነው። ሶስት አመቴ ሰራው ወደ ሀገሬ ልሄድ ነው። ስለዚህ ከዚህ በፊት ሰርቻለሁ እና ለዛ ነው ራሴ ስለማደርገው ነው ለእናንተም እንደዛ ምላችሁ እና እንደዚህ ብታደርጉ ጥሩ ነው ብዬ አስባለው እና በርቱ፣ አይዟችሁ የሚያማችሁም እግዚአብሔር የማራችሁ የደከማችሁ እግዚአብሔር ድካማችሁ። በቃ ያስብላችሁ ላችኋለሁ። እና ወደ ቤተሰብ በርቱ፣ አይዟችሁ ላችኋለሁ። ሰላም ቆዩ። በሌላ ቪዲዮ እስከምመለስ ሰላም ቆዩ። እንግዲህ እላችኋለሁ።